ሰላም ማይ፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? አለሁልሽ። እንዴት ነው? የፋና ላምሮት ሃያ አንደኛው ዙር ሁለተኛው ሳምንት ላይ እንገኛለን። ስንት ሰዓት እንደመጣሽ? ዝግጅት ምን ይመስላል? ከደቂቃዎች በኋላ ነው። አዎ ጠዋት ነው የመጣሁት በሰርቪስ ነው የመጣሁት። ያው ቀድመን ሜካፕም፣ ልብስ መዘጋጃጀት ስላለብን በጠዋት ነው የምንመጣው። ያው ባለሙያዎች አሉ። በእነሱ መልኩ እንደምታይ እንደዚህ አምረን ነው እንግዲህ ወደ ተመልካች የምንቀርበው። የዛሬ ዝግጅት ዛሬ ጀምር እንጂ ግን ደግሞ ቀደም ብለሽ የተመረጡት ሙዚቃዎች ምን ይመስላሉ የሚለው ማዳመጥ አለብሽ። ለእነሱ የሚሆን መረጃዎች መፈለግ አለብሽ። በፊት እንዲሁ አዳምጠሽ ያለፍሻቸው ሙዚቃዎች እዚያ ስራ ሲሆን ደግሞ ውድድርም ስለሆነ በደምብ ነው የምታዳምጩና አንዳንዴ እንደዚህ ነው እንዴ ሙዚቃው ሁሉ የምትይበት አጋጣሚ አለ። አንዳንዴ ለሀገር የተዘፈነ ሙዚቃ የፍቅር ይመስልሻል፣ ይሄ በኖርማሉ ስታዳምጪ ምናምን። ግን እዚህ ጋር ስትመጪ ዲቴል ያለውን ነገር በደንብ መዘጋጀት ስላለብሽ ስታዳምጪው ኦኬ፣ ለካ ይሄ የሀገር ነው፣ የፍቅር ይመስለኝ ነበር። የምታያቸው ብዙ ነገር በደንብ እንድታዳምጪ በደንብ እንድትዘጋጂ እድል የሚሰጥ ውድድርም ስለሆነ ቀደም ብለን ማሰጋየት የምንመጣው ስለዚህ ወደ ዳኝነቱ የተጠጋሽ ነው ማለት። እኛ ከምንሰማው በዘለለ ያስ ብላል። አብረሽ እዚህ ስትሆን አሁን በፊት ፕሮዲሰር ምናምን ሆንና ከጀርባ ነበርኩኝ። ስለዚህ የጀርባው ላይ ነው ትኩረት የምታደርግ። ከዛ ደግሞ ማን አለፈ አላለፈ እያልሽ ትጨነቂያለሽ። ውድድሩ ላይ ግን ሲሆን እያንዳንዱ ነገር እዛው ቁጭ ብለሽ ትሰሚያለሽ። ዳኞችን ማስተያየት ትሰጡ ትሰሚያለሽ በፊት ያው ባለሙያዎች አይደሉ ትልቅ ባለሙያዎች ናቸው። አንቺ የምትማሪበት ነገር ስለሆነ የቱ ጋር ከፍ አለ የቱ ጋር ዝቅ አለ እያልሽ እየተማርሽ ነው የምትሄጁ። ምንድነው አሬንጅመንት ምንድነው ና የሚለው ነገር በደንብ እያወቅሽበት የምትሄጅ ስለሆነ አንዳንዴ ውጤት መስጠት ይቃጣሻል። ፊልተረ ይባልሻሙዚቃ በደንብ በደንብ በደንብ ነው። በተለይ መድረክ ላይ እዛ ቦታ ላይ ደግሞ ስትሆኝ ልዩ ነው ስሜቱ ከውጭ ሆኖ ማየትና ቦታው ላይ ደግሞ ይለያያል። እስኪ እንዴት ነው አሁን፣ በተለይ አሁን የመጣ ነው ከአሸናፊዎች አሸናፊ ነውና፣ አሁን ደግሞ ሃያ አንደኛው ምዕራፍ ላይ ነው የምንገኘው። ስሜቱ ምን ይመስላል? ከላይ መጣችሁ፣ እዚህ አሁን ደግሞ ምንድነው ያለው ሁኔታ? አዎ፣ እንዳጋጣሚ እንግዲህ እኔ የፋና ላምሮት አስተዋዋቂ ሆኜ የገባሁት እንግዲህ በትልቁና በተጠባቂው አሸናፊዎች አሸናፊ አምስተኛው ላይ ነው ከከፍታ ነው የጀመርኩት። ምዕራፍ ውድድሮች ላይ ከጀርባ ሆኜ ነበር ሳየ ነበረው፣ እና የተለየ ስሜት ነበረው። ያው ይታወቃል የፋና ላማት ውድድር አሸናፊዎች ደግሞ ሲሆን በጣም ከፍተኛ ነው እና በጣም ላይ ሆነሽ ልክ መሀል ላይ ደግሞ ብሬክ አንድ ወር ምናምን አርፈን አይደለ፣ ከዛ ደግሞ እየጀመርን ያለ ነው። አዲስ ልጆች ናቸው፣ አዲስ ናቸው። ለመድረኩም ፍርሃት አለ ብዙ ነገሮች አሉና ምን ያሳየን ይሆን? ደግሞ ምዕራፍ ሀያ አንድ ብለሽም እየፈራሽ ነው የምትመጭ አይደል? ያስጨንቃል ምናምን። እኛም እየጠበቅን ነው ውድድር ስለሆነ ከከፍታ ስለመጣ ያው ተመልካች የሚጠብቅሻል አይደለ? ሁልጊዜም ደግሞ ፋና አላምሮት አቅሙ እያላቸው እድሉን ለጡ ልጆች ነው ይሄ መድረክ የተዘጋጀው። እና ደግሞ በዚኛው ደግሞ ማን ይሆን ኮከቡ ማንንና ይሆን ደግሞ ብለሽ የዋጓሽ ስለምትመጪ ከከፍታ ወደ ታች ስትመጪ ትንሽ ያስጨንቃል። አሁን እንግዲህ ምዕራፍ 21 ሁለተኛ ሳምንት ምድብ ሁለት ተወዳዳሪዎች ነው። ዛሬ ነው ለመጀመሪያ ጊዜ ስራቸውን የሚያቀርቡትና ምን ስራ ተዘጋጅተው ይሆን እንዴት ይሆን አቀራረባቸው የሚለውን ነገር እየተጨነኩኝ ነው ለማየት ማለት ነው። እንደ ኦዲየንስም ነው የምትሆኝ። በቃ ምን ያሳዩ ነው ይሆን ብለሽ ምክንያቱም ለምን ምድብ ቦታ ማን ኖርምኛ ዛሬ እኩል ነው ከተመልካች ጋር የምናያቸው እና ትንሽ አስጨነቅ ከዚህ ጋር ተያይዞ ጥያቄ ጠየኩሽ። ውድድሩ ሲቀርብ አንቺ ጋ ነው ውጤት የሚመጣው፣ እናንተ ጋ ነው ፋይናል የምታቀርቡትና እንዴት ነው እሱ ስሜት? በጣም ከባድ ነው። እንደው ዳኛ መሆን ይሻላል ትያለሽ አንዳንድ ጊዜ ከመናገር አው እነሱ እዛ ጋ እንትና አልፋል እንትና ወድቀሃል ስለማይሉ ውጤቱን ጽፈው ስለሚሰጡ እዛ ጋ ዳኛ መሆን ይሻላል ብለሽ ነው የምታስቢው። ምክንያቱም ውድድር አይደለም ያስጨንቃል ሁሉ በአቅሙ ተዘጋጅቶ ነው የሚመጣው። ግን ደግሞ ፋና ላምሮት የዕለት ፐርፎርማንስ በመሆኑ ምክንያት ነው የግድ ተሰናባች የሚኖረው እና አብረሻቸው ደግሞ ስትቆይ እንደ ወንድምሽ እንደ እህትሽ አድርገሽ ስለምትቆጥሪ ማንም እንዲሰናበት አትፈልጊ። ከካሜራ ጀርባ ደግሞ ታገኟቸው ስለምንገረኝ እንደ ቤተሰብ ስለምትሆኝ ልክ አንደኛው ሳምንት ላይ እኔ አንደኛው ሳምንት ላይ አዳነ ወይ ናቲ ወይ ሰላም አሰናባሽ የምንሆነው ና የሆነ ይጨንቅሻል ባልደረሰት ያለሽ የመጨረሻው አሁን ሰዓት የሚሆነባቸው እኔ ያንን ነገር የዛን ሰው ስሜት መጋራት ማለት በጣም ይከብዳል። እና አንዳንዴ ፊትሽ ላይ እራሱ ምን አይነት ስሜት ማሳየት እንዳለብሽ ግራ ይገባሻል። ማጀብ ነው ያለብኝ ከእሱ ስሜት ጋር እንዴት ነው ምናምን ብለሽ ብዙ አይነት ስሜቶች አሉ እና በጣም እዚህ ውድድር ላይ ከባዱ ሰዓት እና ከባዱ ስሜት ተሰናባች መጥራት። ፕሮዲሰር ሆነሽ ከኋላ ነበርሽ እና የተለየ ነገር ያጋጠመች ነበር? ብዙም አይደለም። ያው እኔ ረጅም ዓመት ዜና ክፍል ቆይቼ ስለመጣው መዝናኛው ላይ ያው እየተማርኩበት ነው የነበረው። ከጀርባ ያው ለምለም አለች ዋና ፕሮዲሰራችን፣ እሷን ነው የምናገዘውና ያን ያህል እንዲህ ነው የተለየ ነው ብዬ ማንሳት ይከብደኛል። ቅርብ ስለሆነ ምን እንጠብቅ? እንግዲህ ማጣሪያው ላይ ከ700 በላይ ተወዳዳሪዎች ነበሩ። ከመላ ሀገሪቱ መጥተው ነው እንግዲህ የዚህ የፋና ላምሮት ማጣሪያው ውድድሩን ሲወስዱ የነበሩ ከነሱ ውስጥ ደግሞ በጣም ቤስት የተባሉት 16 ተወዳዳሪዎች ናቸው፣ ምዕራፍ 21ን ተቀላቅለው ውድድራቸውን የጀመሩት። ጥሩ ነገር ይመስለኛል፣ በቃ ተለቅም ማለት ይሆነ በጣም ነጥብ ስለሆነ የሚወጣ እንግዲህ በጣም ከባድ ነው። አዎ ለነሱም ትልቅ እድል ነው። እዚህ መድረክ ላይ መምጣታቸው በራሱ ትልቅ እድል ነው። ውድድሩ ላይ እንግዲህ አንዳንዴ ጅማሮ እንዲህ ነው ብሎ መገመት ይከብዳል። ለምን? ለመድረኩም አዲስ ናቸው። አዲስ ነገር ይዘው ነው የሚመጡት። እንደምታውቂው ትልልቅ ባንዶች ነው ያሉን፣ ከዛ ደግሞ ትልልቅ ዳኞች ነው ያሉን። ቀጥታ ስርጭት ነው እዛ መድረክ ላይ ቆሞ አዎ መስፈን መቻል በራሱ ለነሱ አንዱ ትልቁ ፈተና ይመስለኛል እና ዛሬ ባላችሁ ነገር ነገን መገመት ይከብዳል ውድድሩ እየጨመረ እየጨመረ እየጨመረ አይደለም የሚሄደው ሶ ብዙ አዲስ ነገር እናያለን የሚያስገርሙ ልጆችን እናያለን ብዬ እጠብቃለሁ በጣም አመሰግናለሁ ማየ ከዚህ ከአስጨናቂ ሰዓትሽ ተራርጠሽ መጥተሽ እዚህ ጋር አጭር ቆይታ ስላደረግን ተመልካቾቼ ስም ከለባ አመሰግናለሁ እኔም አመሰግናለሁ በጣም አመሰግናለሁ ለምለም ዮሐንስ ይባላለሁ የፋና ለምሮት ፕሮዲሰር እሺ እንደት ነሽ ስንት ሰዓት መጣሽ ዛሬ ዛሬ ሶስት ተኩል ሱ እንደዛ አካባቢ የገባ ነው ስራ ከመጀመሩ በፊት ነው አሁን ዳሁን እንዳየሁሽ እየተሽከረከርሽ ስራ ላይ ነሽ አዎ አብዛኛው ሰው እንደዛ ነው ፋና ለምሮት የሚመለከተው አካል በጠዋት ነው የሚገባው አብዛኛው ስለዚህ እኛም እንደ ይዘት ክፍል በጠዋት ነው ቅዳሜን የምንገባው። አስፈላጊ ነገሮችን እናዘጋጃለን። ወረቀቶች ይዘጋጃሉ። የዳኞች የተወዳዳሪዎች ኮድ ለሆስቶች የሚሰጡ ነገሮች አሉ። እሱን እናዘጋጃለን። በእርግጥ የሚሰራው ሳምንቱን ሙሉ ነው። አጠቃላይ ሲስተም ውስጥ የሚሰራበት ሲስተም ውስጥ ማለፍ ስላለበት ቀድመን ኮድ፣ ሙዚቃ ምርጫቸውን፣ እንደዚህ ቀድሞ ነው የሚሰራው። እሱን ተከታትለን ከጨረስን በኋላ ቅዳሜ ግን ያንን ለሆስቶችም፣ ለሁሉም አዘጋጅተን እናቀርባለን። ስለዚህ ጠዋት የምንሰራው ስራ እሱ ነው በአብዛኛው ከዛ በኋላ ደግሞ ስቱዲዮ የሚያስፈልጉ ነገሮች ምን ይመስላል፣ ካሜራ ላይ የሚለውን ያሉትን ጉዳዮች ተወዳዳሪዎች መጡ ወይ፣ ዳኞች መጡ ወይ፣ ሆስቶች የት ናቸው፣ ልብሳቸው እንደዚህ የሚለውን ነገር ጠዋት ቼክ እናደርጋለን። ስለዚህ እሱን እየሰራን ነው። አሁን ከስራ ላይ ያናጥፍ እና በጣም አስጨናቂ ነገር እንደው ረጅም ጊዜ የተለያየ ጊዜ ብዙ ጊዜ የተለያየ ጊዜ በተለይ ቀደም ባለው ምዕራፎች ሰዎች ላይ ውድድር መሆኑን በደንብ ሳይረዱ ሲቀሩ አልፍዶ መምጣት በተለይ ተወዳዳሪዎች እስኪ ለምዱት ድረስ እሱ ያጋጥመናል። ውጤት ሲገለጽ ሲል ደግሞ እንደሚሰናበት ያወቀ ተወዳዳሪ ሹልክ ብሎ ወደ ቤቱ ሄዶ ያውቃል። አየር ላይ በቃ የለም ተብሎ ይገለጻል። እንደዚህ አይነት ነገሮች ያጋጥማሉ። ስሜት መደበላለቅ ስለሆነ ብዙ አይነት ስሜት ያው ቀጥታ ስርጭት ስለሆነ ሁሉ ነገር ቻሌንጅ የሚያደርገን እሱ ነው። ሰው ሊታመም ይችላል። ብዙ ነገር ያጋጥማል። ዳኞች ጋር ተወዳዳሪዎችም ሆስቶችም ጋር በአንዱ ጋር አንዳንዴ መንገድ ላይ የማይጠበቅ ነገር ሊያጋጥማቸው ይችላል ሲመጡና ያን ሁሉ ያው እንደ ሁኔታው እዛው ሃንድል ማድረግ ይጠበቅብናል። ያ ነው እኛ ትልቁ ስራችን። ኃላፊነት ነው ያለብን ታርለ የሚያለብ ስለዚህ ብዙ ቦታ ነው ያንንም ማቆጣጣ እንደዛ እናደርጋለን፣ ሃንድል እናደርጋለን ወጥቶ ስለምናየው እኛ ግን ይህ ሁሉ ብቻ ነው የሚሰራ አይደለም። የፕሮዲሰር ኃላፊነት ቢሆንም ግን ያንን ደግሞ የሚያግዙ አብሮ የሚሰሩ ዳይሬክተሩ የራሱ ስራ አለው። በአንዱም እንደዚሁ የራሳቸው ኃላፊነት አለባቸው። ዳኞችም፣ ሁሉም የራሱን ኃላፊነት ይወጣል። ግን ኃላፊነቱን ተወጥተዋል የሚለውን እኛ ወደ ፎሎ አፕ እናደርጋለን። እሱ ነው የእኛ ትልቁ ኃላፊነት። ዛሬ ሁለተኛው ሳምንት ላይ አንደኛው ምዕራፍ ሁለተኛው ሳምንት ላይ እንገኛለን። ሳምንት በደመቀ ሁኔታ ተጀምሯል። ምን ይመስላል? በጣም ቆንጆ ነበረ። ከአሸናፊዎች አሸናፊ ወደ አዲስ ምዕራፍ መምጣት ለተወዳዳሪዎችም ለእኛም ለሆስት አዘጋጆችም ቻሌንጅ ነው። ምክንያቱም ያ ደማቅ ከፍ ያለ ውድድር ስለነበር አዲስ ልጆች ነው የምንተዋወቀው፣ አዲስ አትሞስፌር ነው የሚፈጠረው። ስለዚህ እሱ ትንሽ ቻሌንጅ ያደርጋል። ግን በጣም ጎበዝ ልጆች አግኝተናል። ዛሬ የምድብ ሁለት ልጆች አዲስ ልጆች፣ ባለፈው ሳምንት የምድብ አንድ ነበሩ። ስለዚህ ዛሬ ስምንት የምድብ ሁለት ልጆች ይጠብቁናል መድረክ ላይ ማጣሪያው በጣም ቆንጆ ነበረ፣ እንዳልኩሽ ብዙ ኢነርጂ ይፈጥራል። አሸናፊዎች አሸናፊ ብዙ ልጆች እንዲመጡ ያደርጋል። እነ ጴጥሮስ እነ ዮቤል እነ ኤፍሬም እና እነ ኢየሩሳሌምን ያዩ ልጆች በጣም በኢነርጂ ነው የመጡት። በጣም በርካታ ልጆች ከነዛ ውስጥ መምረጥ እንግዲህ እሱን አካሂደን አልፈን ውድድር ጀምረናል። በጣም የተሻሉ ልጆች መጥተዋል። ስለዚህ ጥሩ ውድድር ይኖረናል ብለን እናስባለን። ዛሬ ሁለተኛ ሳምንት ነው፣ እስከ 13 ሳምንት ነው የምንቆየው ኦልሞስት ሶስት ወር ስለዚህ ጥሩ የውድድር ጊዜ ይኖረናል። ተመልካቾቻችንም በጣም የሚዝናኑበት ሳምንታት ይሆናሉ ብዬ አስባለሁ። አየር ላይ ወደ አምስት ሰዓት እስከ 11 ሰዓት ነው ብዙ ጊዜ የምንቆየው ከስድስት ሰዓት ገብተን። ስለዚህ ያንን ከሰዓታቸውን በጣም እናደምቅላቸዋለን። ቤቱ ስራ እየሰራ መንገድ ላይ የትም ቦታ አማራጭ ስላለው ፋናን የሚከታተሉበት ብዙ አማራጭ ስላለ ተመልካቾቻችንን ቅዳሜ ቅዳሜ በቃ ከኛ ጋ ናቸው። ለዛ ነው የምናሳልፉ እንዴት ነው ፋናል አምሮት 21ኛው ምዕራፍ ባለፈው ሳምንት በደመቀ ሁኔታ ተጀምሯል። ዛሬ ሁለተኛው አዳዲስ ልጆች ነው የምናየው። ምን ይመስላል? እንዴት ነው ጅማሮ? ጅማሮ በጣም ጠንከር ያለ ነው እንግዲህ የሀያኛውን ምዕራፍ የአሸናፊዎች አሸናፊ አይተው የመጡ ልጆች ስለሆኑ ባቀራረባቸውም ባላቸው የድምፅም የተለያየ አቅርቦታቸው በጣም የተለየና ጥሩ ተወዳዳሪዎችን ያየሁት ባለፈው ሳምንት። የዛሬዎቹም እንደዚህ ይሆናሉ ብዬ አስባለሁ። እንግዲህ ያው ለተመልካችን በተለይ የመጣኑ ከአሸናፊዎች አሸናፊ ነውና የልጆች ፐርፎርማንስ ላይ እንዴት እያያችሁ ነው? እናንተ በተለይ ፊል ስለምታደርጉት በደም እኛ ለሁሉም ሲዘፍኑ ምርጥ ነው ይመስላል። ከብዛት ግን እኔ አሁን እያየው እያየው ስመጣ የተወሰነ ልምድሽ እየጨመረ ይመጣል እና እናንተ ደግሞ በደም ታውቁታላችሁ። እንግዲህ ፋና አብሮት እያደረገ ያለው ነገር በተለይ አድማጭን ሁሉ የሚያደምጥበትን መንገድ በጣም እየቀየረ ነው ያለው እና አስተያየት ሲሰጥ በማወቅ ሆኗል። አሁን ከተለያዩ ሰዎች አስተያየት ስለምጠይቅ እኔም በማወቅ ነው አሁን አስተያየት የሚሰጡት እና ከሌ እንዲህ ነበረ ብለው በደንብ ጥሩ የሆነ የአድማጭ አስተያየት መስጠት ደረጃ ላይ ደርሷል። ተመልካቹም እና አሁን የመጡት ልጆች ከአሸናፊዎች አሸናፊ ብዙ ልምዶችን አይተው የመጡ እንግዲህ ትልልቅ ተወዳዳሪዎች እና ትልቅ ፉክክር የነበረበን ነበር። እንደምናስታውሰው የአሁኖቹ ተወዳዳሪዎች በጣም በጥሩ ሁኔታ ላይ ያሉ ናቸው። እንደው ይሄ ዘፋኝ ይሄ ድምፃዊ እንዲሁ ይሄን ዘፈን ባይዘፍን ብለሽ ታውቂያለሽ? ውድድር ላይ አለ። በጣም ምልሽ በነበሩት በ17ኛውም በ18 በ19ኛውም የነበረው የፋና ላምሮት ምዕራፎች ላይ ይህም ባልዘፍ ነው ብለንም ላይቭን ለልጆቹ የሰጠናቸው አስተያየቶች አሉ። አንዳንድ የምርጫቸውና የልጆቹ የድምፅ ሁኔታ የማይጣጣምበት ጊዜ ስላለ ይህም ባይዘፍኖ ኖሮ እንዲህ ይሆን ነበረ ብለን አስተያየት የምንሰጥበት ጊዜ አለ። ባይዘፍኖ ኖሮ እኮ ይህንን አይወድቅ ነበርም ውጤትም ጥሩ ይሆን ነበር እያልን የምንቆጭባቸው ጉዳዮች አሉ። ያው እንግዲህ በዕለት ፐርፎርማንስ ስለሆነ የምንገመግመው በዛ ሁኔታ ነው። አንደኛው ጥያቄ እሱ ነበረና እንደው፣ በዕለት ፐርፎርማንስ ሲወድቁ ምን አይነት ስሜት ይሰማሻል? ልጁ እየቻለ አቅም እያሉ እናንተ የምታዩት ያው እዛሽ ጋር ባለችው አቅማቸው ነውና። አው ነው ብዙ ልጆች አንደኛ የነበሩ በተለያዩ ዙሮች ላይ ሰርሽ ሰጣን ቆመና ጨብጭበን የነበሩ ልጆች በዕለት ፐርፎርማንስ ምክንያት ከውድድር ውጭ የሆኑ አሉ። ያ ማለት አይችሉም ማለት አይደለም፣ ግን በዕለቱ የነበረው ፐርፎርማንሳቸው ላይ የወረደ ከነበረው ውድድር ስለሚሆን በተለያዩ ምክንያቶች፣ በዛ ምክንያት በጣም ያስቆጨው ልጆች አሉ እና እንግዲህ ፋና ላምሮት ለየት የሚያደርገውም የዕለቱ ብቻ ስለሚገመግም ነው። ምን እንጠብቅሽ? ከአንደኛው ምዕራፍ ከአንደኛው ምዕራፍ በጣም እንግዲህ ከባድ ውድድር የሚሆንበት ምዕራፍ ይሆናል ብዬ ነው የማስበው ልጆቹም አቋማቸው ያለፈው ሳምንትም በጣም ጥሩ ነበር። የዛሬዎቹም እንግዲህ በጥሩ ሁኔታ የተዘጋጁ ይመስለኛል። ኦዲሽን ላይም ስለማቃቸው ኦዲሽን ሲሰጡ ከምልመላው ጀምሮ ጠንካራ ልጆችን ነው የመረጥ ነው እና የዛሬውም በጣም ጥሩ ይሆናል ብዬ አስባለሁ። አመሰግናለሁ በጣም አማንዬ እንዴት ነው? አለሁ፣ እግዚአብሔር ይመስገን። ቅዳሜን በጣም እንደምትወዳት የሆነ ኢንተርቪው ላይ ሰምቻለሁ። እዚህ ቀድም በፋና ላምሮት ምክንያት በተለይ እዚህ ፋና ላይ እንዴት ስዳኝ ደስ ይለኛል። ቅዳሜ ልዩ ያደርግልኛል። ይበልጥ ቅዳሜ በኔቸር ብዙ ሰው ይወዳታል። ተጨማሪ ደግሞ አድ አድርጋችሁልናል እኛም ላምሮትን እያየን ነው። ምን ነው፣ በጣም ከላምሮት ጋር በጣም ወደው ፕሮግራም ነው። ስንት ሰዓት መጣ? ስንት ሰዓት ዝግጅት ጀመርክ? ብዙ ጊዜ ቀደም ብዬ ነው መጣ። አንድ ሰዓት በፊት ሰላሳ ደቂቃ እንግዲህ፣ አሁን ዛሬ ምዕራፍ ሃያ አንድ ሁለተኛው ሳምንት ላይ ነው የምንገኘው። ባለፈው ሳምንት በደመቀ ሁኔታ ተጀምሯል። ምን ይመስላል ጅማሮ? እንዴት ነው ጅማሮ? ጊዜ ሁልጊዜ እንግዲህ ባለፈው ሳምንትም ስናገር ነበረ፣ የመጀመሪያ ውድድር ላይ ሁሌ እንደምንጠብቀው አይደለም። ለምን ማለት ነው? ለምሳሌ ባለፈው እነ ጴጥሮስን ስትመለከቱ እዚህ ደረጃ ይደርሳሉ። ሁሌ ሲጀመር እንደዚህ ነው። ፒች የሚለውን ነገር ቅኝት የሚለውን ሪትም አለመጠበቅ ምናምንና እዚህ ደረጃ የሚደርሱ አይመስልምና ትንሽ ያንን ማገናዘብ ያስፈልጋል። ዳኝነት ስትሆኝ ትግስት ያስፈልጋል። ልጆቹን ትልቅ ደረጃ እንደሚደርሱ ምን ጥያቄ የለውም። እና ተመልካችም ልክ በዚህ ፔስ ቢጓዝልን ደስ ይለኛል። ማለት እኛ ራሱ እየለመን ያው ከበፊቱ ስሰማ ሁሉም አንደኛ ይመስሉኝ ነበር። በሂደት ግን እየለየ ድምፆችን እያጠራ ትመጣለና፣ በተለይ ለእናንተ ከአሸናፊዎች አሸናፊ ነው ቀጥታ ወደዚህ የመጣ ነውና፣ ምን አይነት ልጆችን ጠብቅ። ከሰባት መቶ ተወዳዳሪዎች ነው አሁን ነጥሮ 16 ያ። እውነት ለመናገር ለምሳሌ እንኳን እኛ አደለም ተመልካችም፣ ተወዳዳሪ በአንድ ስሜቱ ወደታችን እንደሚወርድ ይታወቃል። ምን ክላይማክሱን ዘፋኞቹ ላይ ሰቅለውታል። ግን ሁል ጊዜ ደስ የሚለው ነገር ምናለ በአጭር ጊዜ ውስጥ በዚህ ሶስት ወር ውስጥ በሶስት ወር ውስጥ በየሶስት ወር ውስጥ ያለው ለውጥ ቀላል እንዳልሆነ ለውጣችሁን፣ ልክ አብራችሁን ብትዳኙ የሚል ነው። አሁን ነው መልእክት ማስተላልፈው። ምክንያቱም ለውጣችሁን በአጭር ጊዜ ታያለሽ፣ እና በአንድ ጊዜ ከዛኛው ስንወርድ ግን ትንሽ ደከም ያለ ነገር ይመስላል። ግን በየሳምንቱ ለውጥ ይመጣል ማለት ነው። ሁለተኛ ሳምንት፣ ሶስተኛ ሳምንት ሲል የዳኞችን አስተያየት ይጠብቃል ይሰማሉ። በጣም ለውጥ ይኖራል፣ ኮምፒቴሽን ይኖራል። ሌላው ደግሞ ትልቁ ፕራክቲስ፣ ባንዶቹ ያግዟቸዋል፣ ከባንድ ጋር በጣም ታይት ይሆናሉ። ያያ በየሳምንቱ ትልቅ ለውጥ ያመጣልናል ማለት ነው እና ምን እንጠብቅ? የምንጠብቀው አስደናቂ፣ ድንገት ይወጣሉ፣ ዘፈን አይታወቅም በጣም ቀሽም ያልሽው ልጆች ድንገት ይቀየራሉ። ይህም ደግሞ ምንድነው ስፔሻሊ ሁለት ነገሮች አሉ። አለም የምናወራቸው የፒች የምንለው ሜጀር ውስጥ ማለት ቅኝት ውስጥ፣ ወይም ማይነርም ከሆነ ብቻ እዛ ቅኝት ውስጥ ረግቶ የመቆየት ፣ ሁለተኛ ሌላው ትልቁ ነገር ደግሞ ምንድነው ሪትም የምንለው ነገር ሪትም። ሌሎች ነገሮች ደግሞ በራሳቸው ስታይል፣ በቃ ያው ድምጽ ኮፒ የማድረግ ሳይሆን ትልቅ ፋና ላምሮት፣ ትልቅ ዋናው ብዙ ጊዜ ተናግረነዋል፣ ራሳቸውን ወተው ሆነው እንዲወጡ ስለሆነ ዘፈኖችን ራሳቸው ውስጥ እየከተቱ በቃ ልክ እንደመተወን ማለት ነው። በዚህ መንገድ ስለሚመጡ በጣም ለውጥ ይኖራል። አሁን በተለይ ዘመኑ የአርቲፊሻል ኢንተልጀንስ ከመጣ በኋላ ሰው ያው ግን የምናያቸው ድምፃውያን በዛ መንገድ የሚመጡት ሰስቴን የማድረግ ሙዚቃ ኢንዱስትሪ ውስጥ የመቆየት ነገር የላቸውም እና እንደዚህ አሁን እንደ ፍሬም ታምሩ ምናስታውሳቸው በጣም ትልልቅ ቴድሮስ ታደሰን ብናይ እና አስቴር አወቀ ምናምን ያው በድምጻቸው ናቹራል የሆነ ድምጽ ነው፣ እና ከፋና ላምሮት የሚወጡ ልጆችን የት እንጠብቃቸው? ይሄ አሪፍ ነገር ነው። በጣም የሚገርምሽ ነገር በኢትዮጵያ ውስጥ ለመጀመሪያ ጊዜ ይመስለኛል እንደዚህ አይነት ውድድር ላይቭ የለም። ታዋቂ ድምፅ ያኖች እንኳን በላይቭ መንገድ እንደዚህ ብታቀርቢያቸው ግጥም ይጠፋል፣ ስተታል፣ ብዙ ነገሮች አሉ እና ፋና ላምሮት አንደኛ ትምህርት ቤት ነው። ሁለተኛም በሙዚቃ ኢንዱስትሪ ውስጥ ትልቅ አስተዋጽኦም ተጽዕኖ ፈጣሪ ነው። ምክንያቱም እነዚህ ልጆችን በስነ ልቦናም በብዙ ነገር በኮንፊደንስ እያዘጋጀ የትም ቦታ ሄደው መጫወት ይችላሉ ማለት ነው እና ከመጀመሪያው ጀምሮ ቅድም እንዳነሳሹ ሚያው ስቱዲዮኒም ስለምሰራ አንደኛው ብዙ ነገሮችን ቅመማ ቅመሞችን ነሮች ነገሮችን እንጠቀማለን። ላይቭ ግን ላይቭ ነው። ስለዚህ እነዚህ ዘፋጆች ከእነ ምናምናቸው ገና ሲጀምሩ ጀምሮ ላይቭ ላይ ነው የቀረቡት እና እድለኛ ናቸው። ስለዚህ ቅድም እንዳልሽው በእና ፍሬም በእና አስቴር ደረጃ ብዙዎቹ ትልቅ ተስፋ አላቸው። ጆሯቸው በጣም ሻርፕ እየሆነ ሁለተኛ ደግሞ የኢትዮጵያ ውስጥ በተለይ ብዙ ሚዲያዎችን እውነት ነው ሰልቹታቸዋል ብዙ አርቲስትም ያልሆነው ተደበላልቆ ያለበት ጊዜ ስለሆነ ይህ ፕሮግራም በጣም እያጠራ እያጸዳ ብዙ ሙያተኞችን ያቀርባል ለህዝብ ብዬ ነው ማስበው። ትልቅ ደረጃ የሚደርሳሉ ብዬ ነው ማስበው። በጣም አመሰግናለሁ አማን። በጉጉት የጠበቁ ነው፣ እዛ ነው። አመሰግናለሁ።